ሰላም ጤና ይስጥልን። ይህ የዓለም ዜና ነው። ከጉባለች ኢትዮጵያ ካናዳ በምንም አይነት መልኩ የአሜሪካ አካል አትሆንም፣ ሲሉ ተመራጩ የካናዳ ጠቅላይ ሚኒስቴር ተናገሩ። ካናዳ በዘመኗ ከፍተኛ ቀውስ ውስጥ ትገኛለች፣ ሲሉ የሀገሪቱ ገዢ ሊበራል ፓርቲ መሪ ሆነው የተመረጡት ማርክ ካርኒ ተናግረዋል። ተመራጩ የካናዳ ጠቅላይ ሚኒስቴር የአሜሪካው ፕሬዚዳንት ዶናልድ ትራምፕ ያልተገባ ቀረጥ ካናዳ ላይ በመጣል ኢኮኖሚያውያን ለማዳከም እየጣሩ ነው ብለዋል። ከዚህ ቀደም የካናዳ ባንክ ገዢ በመሆን ያገለገሉት ማርክ ካርኒ ጀስቲን ትሩዶን ተክተው የሀገሪቱ ጠቅላይ ሚኒስትር በመሆን በትላንት ለውለት ተሹመዋል። ከስድስት ሳምንት ግምገማ በኋላ አሜሪካ 83 በመቶ የሚሆነውን የአሜሪካን ዓለም አቀፍ ተራድኦ ድርጅት ዩኤስአይዲ ፕሮግራሞችን መሰረዟን የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ በኤክስ ገጻቸው አስታወቁ። በቢሊዮን ዶላር ወጪ ይደረግባቸው የነበሩት 5200 ኮንትራቶች ተቋርጠዋል፣ ያሉት ሚኒስትሩ እነዚህ ለብሔራዊ ጥቅማችን ምንም የማያገለግሉ አንዳንዶቹ እንደውም የሚጎዱ ጭምር ናቸው ሲሉ ነው የገለጧቸው። ቀሪ 18 በመቶ የሚሆኑ ፕሮግራሞች አንድ ሺህ የሚጠጉ ማለት ነው በስቴት ዲፓርትመንቱ በአግባቡ እየተመራ የሚቀጥሉ ይሆናሉ ብለዋል። ኢጋድ በደቡብ ሱዳን ዙሪያ ለመወያየት አስቸኳይ የመሪዎች ጉባኤ ጠራ። አርባ ሶስተኛው የምስራቅ አፍሪካ የልማት በይነ መንግስታት ባለስልጣን ኢጋድ የመሪዎች ጉባኤ ከነገ በስቲያ በበይነ መረብ ይካሄዳል። ጉባኤው በደቡብ ሱዳን ወቅታዊ ሁኔታ ላይ ያተኮረ መሆኑን ኤዚያ ከኢጋድ ያገኘውን መረጃ ጠቅሶ ዘግቧል። ኤጋድ በአዲስ መልክ የተፈረመው የሰላም ስምምነት ላይ ወሳኝ ሚና መጫወቱንም ገልጧል። ቀጠናዊ ተቋሙ በደቡብ ሱዳን አለመግባባቶች በውይይት እንዲፈቱ፣ ውጥረቶች እንዲረጉና የደቡብ ሱዳን ሕዝብ መጻኢ ጊዜው የሰላም እንዲሆን የጀመረውን ሥራ አጠናክሮ እንደሚቀጥልም አስታውቋል። የአሜሪካ አየር ኃይል በትራምፕ መኖሪያ ቤት አቅራቢያ ሲበሩ የነበሩ ሁለት ሄሊኮፕተሮችን እንዲመለሱ ማድረጉን አስታወቀ። የፌዴራል ባለሥልጣናቱ ትራምፕ በመኖራቸው በሚሆኑበት ወቅት ከትራምፕ ክለብ 30 ማይል ራዲስ ውስጥ ቋሚ የሆነ የበረራ ክልከላ አድርጓል። ሰሜን ኮሪያ በርካታ ባላስቲክ ሚሳይሎችን በማስወንጨፍ ጎረቤቶቿን አስጠነቀቀች። ፒዮንግያንግ በኮሪያ ልሳነ ምድር ያለው ውጥረት በአንድ ድንገተኛ ተኩስ ወደ ጦርነት ሊቀየር መቃረቡን ገልጣለች። በኩርስክ ግዛት የሩሲያ ኃይሎች የዩክሬንን ኃይሎች ወደኋላ በመክበብ ወደፊት እየገሰገሱ ነው ተባለ። የዩክሬን ወታደሮች ባለፈው ነሐሴ ወር በምዕራብ ሩሲያ ኩርስክ ግዛት 130 ስኩዌር ኪሎ ሜትር ስፋት ያለው ቦታ ተቆጣጥረው ነበር ተብሏል። የአሜሪካና የዩክሬን ከፍተኛ ባለሥልጣናት በሳውዲ አረቢያ ተገናኝተው ሊመክሩ ነው። የአሜሪካ የውጭ ጉዳይ ሚኒስተር ማርክ ሩቢዮ፣ የብሔራዊ ደህንነት አማካሪው ማይክ ዌልትዝ እና የመካከለኛው ምስራቅ መልክተኛ ስቴቭ ዊትኮፍ ለጉባኤው ወደ ጅዳ አቅንተዋል ተብሏል። የሰሜን ኮሪያ ጠላፊዎች 1.5 ቢሊዮን ዶላር መመንተፋቸው ተገለጠ። መንታፊዎቹ ከመዘበሩት ገንዘብ ውስጥ 300 ሚሊዮን ዶላሩን በካሽ አውጥተውታል ተብሏል። ሰሜን ኮሪያ ለዛሩስ የተሰኘ የጠላፊዎች ባለሙያዎች ቡድን እንዳላትም ይታወቃል። እስራኤል በጋዛ የኤሌክትሪክ ኃይል አቅርቦት ሙሉ በሙሉ እንዲቋርጥ አዘች። የእስራኤል የኤነርጂ ሚኒስትር ውሳኔውን ያሳለፉት ሐማስ ታጋጆችን እንዲለቅ ጫና ለማድረግ ነው ተብሏል። በመጨረሻም በደቡብ ሱዳን ከሰሞኑ በሰሜናዊ ምስራቅ የሀገሪቱ ክፍል የተከሰቱ ግጭቶች ለዓመታት የታየውን የሰላም መሻሻል ሊያበላሸው እንደሚችል የመንግስታቱ ድርጅት አስጠነቀቀ። እስራኤል በጋዛ በቀጣይ የተኩስ አቁም ስምምነት ላይ ለመድረስ ልዑኳን ወደ ባህረ ሰላጤዋ ሀገር ቃጣር እንደምትልቅ አስታወቀች። ሩሲያ በምስራቅ ዩክሬን ከተማ ባደረሰችው የአየር ጥቃት በትንሹ 11 ሰዎች መገደላቸውን ዩክሬን አስታወቀች። በጥቃቱ በሌሎች በርካታ ሰዎች ላይም ጉዳት ደርሷል ተብሏል። አሜሪካ ለዩክሬን የምታቀርበውን ወታደራዊ ድጋፍ ማቋርጧን ተከትሎ ፈረንሳይ ለዩክሬን የወታደራዊ ቁሳቁስ አቅርቦቷን ማጠናከሯን አስታውቃለች። ኢትዮጵያዊቷ አትሌት ጽጌ ገብረ ስላሴ ዛሬ የተደረገው የፖርቱጋል ሊዝበን የግማሽ ማራቶን አሸነፈች። የተከበራችሁ አድማጭ ተመልካቾቻችን የሰዓቱን ዜና በዚሁ ጨርሰናል። ጉባኤ ኢትዮጵያን ላይክ ሳብስክራይብ ሼር በማድረግ አብረኑን። ሱፐር ቻት ሐሳባችሁን የምትገልጡበት ነው፣ ኮሜንት አድርጉ። በሞባይል ላይ ያለውን አቀራረብም ሆነ እንደዚህ የበለጠ እንዲያድግ ነው ዋናው። እናንተን ለመታዘዝ ወደዚህ መጥተናል። ልታበረታቱን እንግዲህ እንፈልጋለን። አብረንኑን አብራችሁ ስለነበራችሁ እጅግ አድርጌ አመሰግናለሁ። ሰላም ቆዩኝ።